አርብ ሌሊት ላይ በምድሪቱ ላይ እልቂትን ሊያደርግ ሰላም ለእናንተ ሆን ውድዝቻናል ቤተሰቦች ሰላማችሁ ይብዛን፣ እንላለን ዛሬም እንደተለመደው በአዲስ ርዕስና ዝግጅት ወደ እናንተ መጥተናል። ይኸው ነቢይት ሜሮን ድንበሩ በአስቸኳይ ለኢትዮጵያ ይጸለይ ብላለች። ነብይት ሜሮን ጠንከር አድርጋም ተናግራለች። በጸሎት እንበርታ፣ በጸሎት ጊዜ እናሳልፍ በኢትዮጵያ ላይ የመጣውን እልቂት እግዚአብሔር እንዲሽር በማለት መልእክት አስተላልፋለች። ነቢይት ሜሮን ሁላችንም እንድንጸልይ የመጸለያ ቦታ ተዘጋጅቷል ብላለች። ይህንን ጸሎት ይህንን መልእክት ይከታተሉ። መልካም ጊዜ፣ መልካም ቆይታ። በምድሪቱ ላይ እልቂትን ሊያደርግ በእለቱ በሞትና በሕይወት መካከል ሳለ ጌታ እንደዚህ ያለ በአስቸኳይ ጸልዩ ጸልዩ። በምድሪቱ ላይ እልቂትን ሊያደርግ ለሀገራችን ኢትዮጵያ ነቅተን ተነስተን አጥብቀን እንጸልይ። የሚጸልይ ትውልድን ለማዘጋጀት የሚጸልይበትን ስፍራ ማዘጋጀት ጀምረናል። እንንቃ፣ እንነሳ። ማንኛውም በሀገራችን ኢትዮጵያ ላይ የታቀደ ክፉ እቅድ፣ የተጠነሰሰ ክፉ ጥንስስ፣ የተቀመረ ክፉ ቀመር በኢየሱስ ስም ይፍረስ። ሰላም ለእናንተ ይሁን፣ በዓለም ዙሪያ ያላችሁ ሁላችሁ፣ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሚሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት ሁላችንም በአንድነት እንድንጸልይ በአስቸኳይ ሀገራዊ መልእክት ነው። ወደ እናንተ ብቅ ያልኩት አርብ ሌሊት ላይ ጌታ እንደዚያ አለኝ። በምድሪቱ ላይ እልቂትን ሊያደርግ ፈጥኖ የወጣ የጥፋት ልጅ አለና ጸልዩ የሚል ድምፅ ሰማሁ። ስለዚህ ይህንን መልእክት የምትሰሙ በዓለም ዙሪያ ያላችሁ ሁላችሁ በዚህ ጊዜ ስለ ሀገራችን ኢትዮጵያ ነቅተን ተነስተን የጨለማውን ዓለም አዋጅ እያፈረስን የክፉን ምክር እየሻርን አጥብቀን እንጸልይ። የእግዚአብሔር ቃል ሲናገር ናሆም ሁለት አንድ ላይ እንደዚህ ይላል፣ የሚቀጠቅጥ በአንተ ላይ ወጥቷል። ምሽግህን ጠብቅ፣ መንገድንም ሰልል፣ ወገብህንም አጽና ኃይልንም እጅግ አበርታ ይላል። ስለዚህ እንንቃ፣ እንነሳ። በጠላት እቅድ ላይ በጨለማው ዓለም አዋጅ ላይ በክፎች ወጥበር ላይ የእግዚአብሔርን የስሙን ኃይል ይዘን እንውጣ። እግዚአብሔር አምላክ የክፉን ስራ ያከሽፋል፣ የክፉንም እቅድ ያበላሻል። ሁላችንም በዚህ መልእክት አጥብቀን እንጸልይ። እግዚአብሔር ሆይ ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። አንተ ሁልጊዜ መልካም ነህ። ሁልጊዜ የምትናገረን የጠላትን ሐሳብ ልታፈርስ ነው። ሁልጊዜ አስቀድመህ ምስጢርን የምትገልጥልን የክፉን ወጥመድ ለመስበር ነው። ስለምትናገረን ሁልጊዜ ስለምታመጣልን ድምፅ እጅግ አድርገን እናመሰግናለን። አሁን በጌታ በኢየሱስም እጸልያለሁ በምድሪቱ ላይ ጠላት ያቀደው እቅድ፣ በምድራችን ላይ ጠላት ያቀደው ክፉ እቅድ በጌታ በኢየሱስ ስም የፈረሰ ይሁን። ከዚህ ሰዓት ጀምሮ ይህንን መልእክት ከሚከታተሉ ወገኖቼ ጋር እጸልያለሁ። ማንኛውም በሀገራችን ኢትዮጵያ ላይ የታቀደ ክፉ እቅድ፣ የተጠነሰሰ ክፉ ጥንስስ፣ የተቀመረ ክፉ ቀመር በኢየሱስ ስም ይፍረስ። ከዚህ ሰዓት ጀምሮ የክፉዎች ምክር የፈረሰ ይሁን። የክፉዎች ክፉ ወጥመድ በአዲስ አዋጅ የተሻረ ይሁን። በአዲስ እቅድ፣ በአዲስ ሀሳብ እልቂትን ለማድረግ ድንገት ድንጋጤ ለማድረግ የታቀደ ማንኛውም ክፉ እቅድ በኢየሱስ ስም የፈረሰ ይሁን። ህዝባችንን እንድትጠብቅ፣ አገራችንን እንድጠብቅ እጸልያለሁ። እግዚአብሔር መውጣትና መግባትን ይጠብቃል ተብሎ ተጽፏል። ከዚህ ሰዓት ጀምሮ ምድራችንን እንድጠብቅ፣ ትውልዳችንን እንድጠብቅ እጸልያለሁ። የምድሪቱን ሰላም ለማናጋት የምድሪቱን ረፍት ለማናጋት የተመከረ ምክር ይፍረስ። ለህዝባችን ምህረት እንድታደረግ ህዝባችን እንድጠብቅ ትውልዳችን እንድጠብቅ በኢየሱስ ስም እንጸለያለን። መውጣት መግባታችን በአንተ እንዲጠበቅ እንጸለያለን። ሀያላኖች በምህረት እንዲጠበቁ እንጸለያለን። እናቶች፣ አባቶች፣ ወጣቶች በምህረት እንዲጠበቁ እንጸለያለን። ክፉን አቅዶ ክፉን መክሮ የተዘጋጀ የጠላት ፕሮግራም ሁሉ የፈረሰ ይሆን፣ በኢየሱስ ስም የፈረሰ ይሆን። ወጥመድ ተሰበረ እኛም አመለጥን፣ ተብሎ ተጽፏል። በስውር በሀገራችን ኢትዮጵያ ላይ የተጠመደ ወጥመድ ይሰበር፣ በስውር የተቆፈረ ጉድጓድ ይደፈን። ምህረትን፣ ቸርነት ለእኛና ለህዝባችን ይሁን። ከዚህ ሰዓት ጀምሮ ይህ ምክር አይጸናም አይሆንም ተብሎ እንደተጻፈ የጠላት ምክር አይጽና፣ አይሁን፣ አይሳካለት ያንተ ቸርነት በጎነት ከእኛ ጋር ከህዝባችን ጋር ይሁን። ህዝባችን በሰላም ወጥቶ ይግባ። ምድራችን በሰላም ትጠበቅ። ያንተ ምሕረት ቸርነት ለህዝባችን ይሁን፣ ለትውልዳችን ይሁን፣ ለእናት ለአባቶች ይሁን። ምድራችንን በኢየሱስም ለአንተ አሳልፈን ሰጠን፣ ለምሕረት አሳልፈን ሰጠን። ትውልዳችንን ለአንተ አደር አሳልፈን ሰጠን። ምሕረት ይክበበን። ቸርነት ይክበበን፣ በጎነት ይክበበን። ይህ መልእክት ደግሞ የሚሰሙ ሁሉ ከጸጋ ጉልበት ይባረኩ። ይህ መልእክት የሚሰሙ ሁሉ በኃይል ይበርቱ። ሞገስ በነሱ ላይ ሁን፣ ጸጋ በነሱ ላይ ሁን፣ ቸርነትህ በነሱ ላይ ሁን። ይህ መልእክት ለሚሰሙ ሁሉ ትጋት ይጨመርላቸው። ምሕረትህ በቤታቸው ላይ ይግነን፣ የተዘጋ ደጃቸው ይከፈት፣ እየባረክ ባርካቸው። እግዚአብሔር ሆይ ስለዚህ ሰዓት እናመሰግናለን። ሁሌም ስለምትናገረን፣ የምትናገረን ልታስመልጠን ነው፣ የምትናገረን የጠላትን እቅድ ልታፈርስ ነው፣ የምትናገረን እኛን ልትሸሽግ ነው። ጸሎታችንንም ልትሰማ ነው። እናመሰግንሃለን ሁሉ ለአንተ ክብር ይሁን። ተርፎ ያለው ጊዜ የተባረከ ይሁን። በኢየሱስ ስም አሜን። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። እንግዲህ የዘጠና ቀን ጸሎታችን አላለቀም፣ ጸሎታችንም ቀጥሏል። እግዚአብሔር ረድቶን እየበረታን ያለ ነው። ጌታ የተባረከ ይሁን። እናንተም ባላችሁበት በርቱ፣ እንጸልይላቸዋለን። እግዚአብሔር በሁሉ አቅጣጫ ያስፋችሁ። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩ። ሀገራችንን ኢትዮጵያ እግዚአብሔር በሰላም በደስታ በከፍታ ይባርክልን። ተባረኩ። ይህ መልእክት ሌሎችም ሰምተው አብረውን ከእኛ ጋር እንዲጸልዩ ሼር አድርጉት። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። ዛሬ ታላቅ የምስራች ይዤ ወደ እናንተ ብቅ ብያለሁ። ከዛ በፊት ግን እግዚአብሔር አስቀድሞ የተናገረኝን መልእክት እነግራቸዋለሁ። ከዛሬ ሶስት ዓመት በፊት በህንድ ሕክምናው ሳለው በዕለቱ በሞትና በሕይወት መካከል ሳለው ጌታ ወደ እኔ እንዲህ ሲል መጣ። አትሞቺም፣ በሕይወት ትኖሪያለሽ። ባንቺ የጀመርኩት ስራ አላለቀም። ገና በኢትዮጵያ ምድር ላይ የሀያ አራት ሰዓት የጸሎት መሰዊያ ታቆሚልኛለሽ አለኝ። እኔም ይህንን ድምፅ ስሰማ በረታው ይህንን ራእይ ከተቀበልኩበት ጊዜ አንስቶ በዚህ ራእይ ላይ በእግዚአብሔር ፊት እጸልይ ነበር። እግዚአብሔር የሰጠኝ ራእዩ የሚፈጸምበት ጊዜው ደርሶ ከአዲስ አበባ 113 ኪሎ ሜትር ላይ ርቀት ላይ በሚገኝ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በደቡብ ሶዶ ወረዳ በኬላ ከተማ ላይ እጅግ በጣም የሚያስደንቅ ለጸሎት የሚመች ጸጥ ያለ ስፍራ 3600 ካሬ ሜትር እግዚአብሔር አዘጋጅቶልናል፣ አሳልፎም ሰጥቶናል። በዚህ ስፍራ ላይ እግዚአብሔር እንደተናገረኝ ለ24 ሰዓት ባለማቋረጥ ስለ ትውልድ ስለ ሀገር ይጸለያል። ሌላው ደግሞ ማንኛውም ሰው ከየትኛው ምድር ወደዚህ ስፍራ መጥቶ መጸለይ ቢፈልግ፣ የጽሞና ጊዜ መውሰድ ቢፈልግ እንዲሁ በነፃ እዚሁ እየዋለ እዚሁ እያደረ መጸለይ የሚችልበት ስፍራ ነው። ይህ ስፍራ ከተረከብንበት ጊዜ አንስቶ እጅግ በጣም በርካታ ሰፊ ስራዎችን ስንሰራ ቆይተናል። ይህንን ቦታ ስንረከብ ጫካ ነበር። ጫካውን መንጥረን፣ ዳገታማውን ክፍል ደግሞ እንደዚህ ባለ ታላቅ ግንባታ ስንገነባ ቆይተናል። እንግዲህ እስከዚህ ሰዓት ድረስ የሰራ ናቸው እነዚህ ታላላቅ ስራዎች ሁሉ የድል ህይወት የተሰኘውን አራተኛ መጻፌን በመሸጥ በሽያጩ ገቢ ነው ይህንን ስራ እየሰራን የመጣ ነው። እንደምታዩት ከዚህ በኋላ በርካታ ስራዎች ይጠበቁብናል። ቦታው ለ24 ሰዓት የሚጸለይበት ቦታ ነውና በርካታ የማደሪያ ክፍሎች፣ እንዲሁም የመመገቢያ ክፍሎች እንደገና ደግሞ በዛ ብለው ለመጸለይ ለሚመጡ ሰዎች ሰፋ ያለ አዳራሽ መስራት ይጠበቅብናል። ስለዚህ ለዚህ ለ24 ሰዓት ለጸሎት ማዕከል ግንባታ የሚውሉ የተለያዩ ማቴሪያሎች ያስፈልጉናል ሲሚንቶ፣ አሸዋ፣ ድንጋይ፣ ፌሮ፣ ብሎኬቶች ያስፈልጉናል። ይህንን ሚዲያ የምትከታተሉ በአለም ዙሪያ ያላችሁ እግዚአብሔር ደግሞ በውስጤ ባስቀመጠው ጸጋ የተጠቀማችሁ የተባረካችሁ ወዳጆቼ ሁላችሁ ጆቻችሁ ለበጎ ስራ እንድታበረቱ በጌታ ፍቅር እጠይቃችኋለሁ በውስጣችሁ እንደሚያሳስባችሁ መጠን ይሄንን ማዕከል በገንዘባችሁ መደገፍ አብራችሁ መገንባት የምትፈልጉ፣ እስክሪኑ ላይ በምታገኙት አካውንት ነምበር ገቢ ማድረግ ትችላላችሁ። ሌሎቻችሁ ደግሞ ማቴሪያሉን ደግሞ ማቅረብ የምትፈልጉ ለምሳሌ ሲሚንቶውን፣ ድንጋዩን፣ አሸዋውን፣ ፌሮውን ወይም ደግሞ ብሎኬቱን ማቅረብ እፈልጋለሁ የምትሉ እስካለንበት ድረስ ማቅረብ ትችላላችሁ። እናንተ ደግሞ እስክሪኑ ላይ ባለው ስልክ ቁጥር በመደወል ልታገኙን ትችላላችሁ። ሌሎቻችሁ ይሄ መልእክት የደረሳችሁ ለሌሎች ደግሞ እንዲደርስ ሼር እንድታደርጉ በጌታ ፍቅር እጋብዛችኋለሁ። ሁላችንም እጅ ለእጅ በመያያዝ ይህንን በኢትዮጵያ የመጀመሪያ የሆነውን የ24 ሰዓት የጸሎት ማዕከል እንገንባ። ሁላችንም በምንችለው መጠን አሻራችንን በዚህ የጸሎት ማዕከል ላይ እናሳርፍ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ጌታ ኢየሱስ ክርስቶስ ይባርካችሁ። ውድ ተመልካቾቻችንና አድማጮቻችን ላይክና ሰብስክራይብ ማድረጎን አይርሱ።